ሰማችሁ? በእርግጥም ሰዎች በዚህ ምድር ስንመላለስ በዚህ ዓለም ስንመላለስ እንደ እንግድነት ይሰማናል። ይሄ መንፈሳዊ የሆነውን ልብስ ስንለብሰው ሰማያዊ የሆነውን መኖሪያ ስንለብሰው ሰማያዊ በሆነው መኖሪያ እውነታ ስንመላለስ ይሄ ጊዜያዊ የሆነው ምድር ምን ይሆንብናል? ስደት ይሆንብናል። ልክ ለዛ ነው በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ታምነናለን። ይሄ ልብስ መልበስ እንዲሆን፣ በዚህ ልብስ መውጣት መግባት እንዲሆን። በነገራችን ላይ ትራፊክ የፈለገ ስልጣን ቢኖረው ዩኒፎርሙን ለብሶ ካልወጣ ማንም እንደማይገዛለት፣ እኛም ይህን ዩኒፎርም ይህንን መንፈሳዊ የሆነ ልብስ ይህንን ዘላለማዊ የሆነ ልብስ ይህንን ሰማያዊ የሆነ ልብስ ለብሰን ካልወጣን ሞገስ አይኖረንም። ጸጋን መስጠት አንችልም። ከነገሮች በላይ መሆን አንችልም። ከቻሌንጆች፣ ከችግሮች፣ ከማናቸውም ነገር በላይ የሚያደርግ ኦቶሪቲ የያዘ ልብስ ነው። ይህንን ልብስ በያለንበት ዛሬ መልበስ ይሆንልን። እየለበሱ ዕለት ዕለት መውጣት ይሆንልን። ልንለብስ እንጂ ልንገፈፍ የ ጤና ይስጥልኝ። እንዴት ናችሁ? የቻናሌ ቤተሰቦች የጌታ ጸጋና ሰላም ከሁላችሁ ጋር ይሁንልኝ። ዛሬም እንደተለመደው የጌታን ቃል ላካፍላችሁ መጥቻለሁ። የጌታ መንፈስ የጌታ መገኘት ከሁላችሁ ጋር ይሁንልኝ። ጌታ ሆይ እናመሰግናሃለን፣ ስለዚህ ጊዜ ስለዚህ ቃልህን ለእኛ ልትከፍትልን ስላለ ጊዜ ጌታ ሆይ እናመሰግናሃለን። ጆቻችንን ከፍ አድርገን እናከብርሃለን። ክብርን ላንተ እንሰጥሃለን። አምልኮን ላንተ እንሰጥሃለን። ከጠዋት እስከ ማታ ጌታ ሆይ መውጣት መግባታችንን እየጠበቅ ስላለ፣ በደህንነትህ በሰላምህ በጤና በጸጥታ በእረፍት እየመራህን ስላለ መልካሙ እረኛችን አንተ ብቻ ስለሆን ጠባቂያችን አንተ ስለሆን እጅግ አድርገን እናመሰግንሃለን። አቤቱ ጌታ ሆይ ደግሞ ለነፍሳችን ቃልህን እንድትመግበን ጌታ ሆይ በነፍሳችን መለወጥ እንዲሆንልን አንተን መምሰል እንድንችል የቃልህ ደጆች እንድትከፍትልን በጌታ በኢየሱስም ሕፃናትን ጠቢባን የሚያደርግ ሃሌሉያ ከምድር ወደ ሰማይ ከፍ የሚያደርገውን ቃልህን ንግግርህን የማይለመደውን ማለዳ ማለዳ አዲስ የሆነውን የማያረጀውን ቃልህን ጌታ ሆይ እንድትመግብን። አቤቱ ወደ አንተ በትህትና እንመጣለን፣ በተከፈተ ልብ እንመጣለን። ጌታ ሆይ ዓይኖቻችን እንዲያዩ፣ ጌታ ሆይ የምትናገረንን ነገር መስማት እንድንችል ጆሮቻችን እንዲገረዙ፣ ጌታ ሆይ አቤቱ አጥርተን ማየት እንድንችል አጥርተን በቃልህ ጌታ ሆይ መመላለስ እንድንችል፣ በቃልህ ጌታ ሆይ እንድትባርከን፣ በንግግርህ እንድትባርከን ወደ አንተ እንመጣለን። በጌታ በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። ዛሬ ሁለተኛ ቆሮንቶስ ምዕራፍ አምስት ላይ ያለ ቃል ነው ማካፍላችሁ። በጣም የሚገርም ቃል ነው። ሁልጊዜ የጌታ ቃል አዲስ ነው። ከዚህ በፊትም ሼር አድርጌያችኋለሁ ብዬ አስባለሁ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነው መኖሪያችንን እንድንለብስ እንናፍቃለን ለብሰን ራቁታችንን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለ ሆነ፣ በድንኳኑ ያለን እኛ ከብዶን እንቃትታለን። ነገር ግን ለዚሁ የሠራን እግዚአብሔር ነው፤ እርሱም የመንፈሱን መያዣ ሰጠን። እንግዲህ ሁልጊዜ ታምነን፣ በእምነት እንጂ በማየት አንመላለስምና በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆንን፣ ታምነናል ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል ይላልና። ሁለት ቃሎች መሃል ላይ ያሉ ቃሎች በጣም ልብን ስለያዙት እነሱን ቃል ሸረ ማድረግ ነው የፈለጉት። ምንድን ነው የሚለው? ልንለብስ እንጂ ልንገፈፍ የማንወድ በድንኳን ያለን እኛ ልንለብስ እንጂ ልንገፈፍ የማንወድ በድንኳን ያለን እኛ ከብዶን እንቃትታለን። ነገር ግን ለዚሁ የሠራን እግዚአብሔር ነው። በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆንን፣ ታምነናል ይላል። እዚህ ጋር ሰሞኑን አንድ ውስጥ ላይ ያለ ነገር ምንድን ነው? ከላይም ድንኳን የሚሆን ምድራዊ መኖር ያለ ይሄ ሥጋችን ማለት ነው። ቢፈርስ ይለዋል፣ ቢሞት ይለዋል። በነገራችን ላይ ከላይኛው ምዕራፍ ጋር ይያያዛል። አንታክትም፣ የውጭ ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርና የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ይላልና ምንድነው ዋናው ሐሳብ? ይሄ ጊዜያዊው ድንኳን ጊዜያዊ መኖሪያችን፣ ምድራዊ መኖሪያችን የሚለው ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና ይላል ሐዋርያው ጳውሎስ። እናውቃለን የፈለገ የውጫዊ ጊዜያዊ የሆነ ምድራዊ የሆነው ነገር ቢፈርስ ቢሞት እንኳ ቢበሰብስ እንኳ ለምን የሚሞተው ይላል እዚህ ላይ እንደው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን። ነገር ግን ለዚሁ የሠራን እግዚአብሔር ዋናው ሐሳቤ ምንድነው? በዚህ መልእክት ጭምቅ አድርጌ ለማካፈል የምፈልገው እንደ አማኝ ሁለት አይነት መኖሪያ አለን ምድራዊ መኖሪያና ሰማያዊ መኖሪያ ወይም ደግሞ ጊዜያዊ መኖሪያ እና ዘላለማዊ መኖሪያ አለ። ይሄ ቢፈርስ እንኳን በእጅ አልተሰራ በእግዚአብሔር የተሰራ ህንፃ ዘላለም ለዘላለም ቤት የሚሆን አለ በቃ ላይም ስለ ተስፋ አለመቁረጥ ይናገራል የውጩ ቢጠፋ እንኳን እለት ዕለት የውስጡ ይታደሳል ይላል ጌታ ኢየሱስ ይህን ካለ በኋላ የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን። ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በዚህ ሥጋ በድንኳኑ ያለን ድንኳን የሚለው እንግዲህ ድንኳን ጊዜያዊ ነገር ነው፣ የሚያመላክት ይሄ ሥጋችን ጊዜያዊ ማደራችን ነው ማለት ነው። ዘላለማዊ ያንኛው ነው። ልንገፈፍ የማንወድ ልንለብስ እንጂ ልንገፈፍ የማንወድ የሚለው ዘላለማዊ የሆነውን ልብስ ነው። ዛሬ ስለ ዘላለማዊው ልብስ፣ ስለ መንፈሳዊው ልብስ፣ ስለ አዲሱ ልብስ ለማውራት ነው የምፈልገው። ስለ መንፈሳዊው ልብስ፣ ስለ ዘላለማዊው ልብስ፣ ስለ አዲሱ ልብስ፣ በእግዚአብሔር ስለ ተሰራው ልብስ፣ ሃሌሉያ። እሱ ዛሬ መታወቂያችን ነው። እሱ ዛሬ ድፍረታችን ነው። እሱ ዛሬ ሞገሳችን ነው። እሱ ልንለብስ የምንፈልገው፣ እንድንገፈፍ የማንፈቅደው የሚሞተው በሕይወት ይዋጥ ዘንድ በሕይወት የሚያደርግን በወልድ የሚያደርግን ለዛ ነው። ምን ይላል በሥጋ ስናድር እንግዲህ፣ በዚህ ድንኳን ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ በነገራችን ላይ የዚህ የመንፈሳዊ ሰው የዚህ የአዲሱ ልብስ እንግዲህ ይህን ልብስ መኖሪያው እዚህ አይደለም። መኖሪያው እዚህ ስላልሆነ በእንግድነት እንደሚኖር በስደት እንደሚኖር ነው የሚያስ በስደት እንደምንኖር የምናውቅ ከሆነ ታምነናል ዊ አር ኮንፊደንት ነው የሚለው በጣም በቃ ኦልሬዲ አገራችን ያነኛው እንደሆነ እርግጠኛ እንሆናለን ሆናል ምን እንደማለት ነው አሁን የተለየ ብሔር ብሔረሰብ ብትሄዱና እዛ አመጋገባቸው ሁሉ የላይፍ ስታይላቸው እንግዳ ቢሆንባችሁ እንግዳ እንደሆናችሁ እንደሚሰማችሁ በእርግጥም ሰዎች በዚህ ምድር ስንመላለስ በዚህ ዓለም ስንመላለስ እንደ እንግድነት ይሰማናል ይሄ መንፈሳዊ የሆነውን ልብስ ስንለብሰው ሰማያዊ የሆነውን መኖሪያ ስንለብሰው ሰማያዊ በሆነው መኖሪያ እውነታ ስንመላለስ። ይሄ ጊዜያዊ የሆነው ምድር ምን ይሆንብናል? ስደት ይሆንብናል። ልክ ለዛ ነው በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ታምነናለን። ይሄ ልብስ መልበስ እንዲሆን፣ በዚህ ልብስ መውጣት መግባት እንዲሆን። በነገራችን ላይ ትራፊክ የፈለገ ስልጣን ቢኖረው ዩኒፎርሙን ለብሶ ካልወጣ ማንም እንደማይገዛለት እኛም ይህን ዩኒፎርም ይህንን መንፈሳዊ የሆነ ልብስ ይህንን ዘላለማዊ የሆነ ልብስ ይህንን ሰማያዊ የሆነ ልብስ ለብሰን ካልወጣን ሞገስ አይኖርንም። ጸጋን መስጠት አንችልም። ከነገሮች በላይ መሆን አንችልም። ከቻሌንጆች፣ ከችግሮች፣ ከማናቸውም ነገር በላይ የሚያደርግ ኦቶሪቲን የያዘ ልብስ ነው። ይህንን ልብስ በያለንበት ዛሬ መልበስ ይሆንልን። እየለበሱ ዕለት ዕለት መውጣት ይሆንልን። ልንለብስ እንጂ ልንገፈፍ የማንወድ እኛ ከብዶን እንቃትታለን። ይሄ ምንድነው? እንግዲህ በቃ ማለት ያንኛው በጣም እንደሚሻል ቤታቸው እንደሚናፍቃቸው በቃ በእንግድነት የሚኖሩ ሰዎች ያንኛውን የሚያስናፍቅ ከዚህ ለተወሰነ ጊዜ የሆነ ሚሽን ተሰጥቶ በዚህ ልብስ በዚህ ስልጣን ይሄ እንግዲህ ስልጣን ያለው ልብስ ነው። ጸጋ አለው፣ ሞገስ አለው፣ ኃይል አለው። ከምንም በታች የማያደርገው እሱ ለብሶ የወጣ የገባ ሰው በማናቸውም ፊት አያንስ። በጌታ በኢየሱስ ስም አለማነስ ይሁን ድፍረት ይሁን ኃይል ይሁን ይህንን ልብስ ማወቅ መልበስ መታጠቅ ይሁን መንፈሳዊ ነው ብያቸዋል። ቦልድ ነው የሚያደርገው ጣም በቃ ሀምብል ፍራቻ በሱ ዘንድ የለም። እንግዲህ በክርስቶስ በሰማያዊ ስፍራ ከእርሱ ጋር ተቀመጠን ይላል። ያንን ስልጣን የምናንቀሳቅሰው ይህንን መንፈሳዊ የሆነ ልብስ ለብሰን ይህንን መንፈሳዊ የሆነ ዩኒፎርም ለብሰን በመግባት በመውጣት ይህንን መልበስ ይሁንላችሁ። ልቤ ላይ ያለው በጣም ደስ የሚለውና የከበደው ነገር ይሄ ነው። ምንም አንዲስ ሳላስቀር ነው የነገርኳቸው። በቃ ልክ ይሄ አጠገቡ ላለ ሰውን ሸር እንደሚያደርግ ማለት ምክንያቱም በቃ ከእኔ የሆነው ጌታ የሰጠኝን ነገር ሸር ሳረገው ይበዛለኛል ብዬ ስለማስብ ልክ እንደ መናው ለሁለተኛ ቀን የማሳድረው ነገር የለኝ። የየለቷን ጌታ የሰጠኝን ለሚጠቅመው ሰው በሙሉ ዝግጅት ሳልል እንደዚህ ወደዚህ ሳልል በቃ ከልቤ ላይ ሞልቶ የፈሰሰውን አንድ ሰው ምናል አገልግሎት ማለት ከኛ ሞልቶ የሚፈስ ነገር ነዋል። የምንዘጋጀው የሆነ የአእምሮ ታክቲክ ሳይሆን ሞልቶ መፍሰስ ነው። በእኔ ውስጥ አሁን የሞላው ነገር ምንድን ነው? ይህንን ልብስ ማወቅ፣ ይህንን ልብስ መልበስ፣ ይህንን ልብስ ለብሶ መመላለስ፣ መግባት፣ መውጣት በጣም ቪክቶሪየስ የሆነ በድል የሆነ ህይወት እንድንኖር ያደርገናል ለማለት ነው። ስለሰማችሁኝ አመሰግናለሁ። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ባይ ባይ።